አሰላም አለይኩም ወረሕመቱላህ ወበረካቱህ ድ ናይ ተከበራችሁ ደች አይነት ተከታዮች እንደምን አላችሁ? እኔ ሰላም ነኝ፣ አልሐምዱሊላህ። ረመዳን እንዴት ነው? አብሽ አላህ ይገዛችሁ። ዛሬ ደግሞ ሲናቦል አሰራር ላችሁ መጥቻለሁኝ። እዚ ጋር የሚያስፈልገን እንደመጠናችሁ እኔ ሁለት ኩባያ ዱቄት ተጠቅሚያለሁ፣ ማንኛውም ዱቄት ይሆናል። በመቀጠል እኔ ሶስት ማንኪያ ስኳር አድርጊያለሁ። ስኳር ስለሚፈልጉ ነው ሰዎች፣ እናንተ መቀነስ መጨመር ትችላላችሁ በመቀጠል አንድ ማንኪያ እርሾ በትልቁ ማንኪያ እርሾ ተጠቅሜ ያለሁኝ ከዛ ጨው ተጠቅሜ ያለሁኝ ይበቃልን ጨው ከዛ እኔ ሁለት በትላልቁ ማንኪያ ሃሊብ ፓውደሩ ፈሳሹም ይሆናል በፈሳሹም ሰርቻ ያሳያቸዋለሁ ግን እኔ በፓውደር ነው ዛሬ የሰራሁትኝ ትንሽ ዘይት አንድ ማንኪያ የሚሆን ዘይት አድርጌ ያለሁኝ ከዛ አንድ ብርጭቆ ውሃ ነው የምጠቀመው። ግማሹን አድርጌ እያቦካሁኝ ከዛ እየላላ ሲሄድ እየጨመርኩ ነው የማቦካው። ይህ እንደምታዩት አሁን ውሃ እንጠባ አደርጋለሁ ማለት ነው የቀረኝው ውሃ እንደው እንደዚህ እየችሁት እንደዚህ፣ በጣም ሳይላላ በጣም ደረቅ ሳይል እንደዚ ቁሎልኛል አሁን። ይህንን ሞቅ ያለ ቦታ ላይ ሸፍኜ አስቀምጠዋለሁ ማለት ነው እስኪቦካ አሁን ይኸው እንደምታዩት በዚህ መልኩ ክፍሎልኛል። አየር አስወጣና እንደዚህ ለሁለት ከፍለውና እና እኔ ግማሹን ብዙውን ሲናቦል አልሰራም። ያው በአንድ ላይ ቀብዬ ነው ለዶናት ነው የምፈልገው። ግማሹን ልጆቹ ስለሚፈልጉት ዶናት እንደዚ ባይቦካም ግን ሁለተኛ ሌል ላለማብኳት ማለት ነው። ግማሹን ሲናቦል ግማሹን ዶናት ላደርገው ፈልጌ ነው። የዶናት ሌል እንደዚህ አይደለም እና ይሄ እዚህ ትልቅ ነው፣ ግላቡ ማለት ነው። እኔ አልተመቸኝ ለመጠፍጠፍ እና እንደዚህ ብትል ለመዳመጥ አውልቀዋለሁ። እንግዲህ ቅርታ ያያችሁት በዚህ መልኩ እንደዚህ በደንብ ካስተካከልን በኋላ ቅርጹን ማለት ነው የሚያስፈልገን። እዚህ ጋር ዝብዳ ያስፈልገናል። ዳርሲን ወይንም ደግሞ ቀረፋ ፓውደር ያስፈልገናል። ስኳር የተፈጨ ሊሆን ይችላል ያልተፈጨም ሊሆን ይችላል፣ ደስ ያላችሁ እንደዚህ የሚበቃቸውን ያክል ቅቤት ያደርጋላችሁ፣ የገበታ ቅፌ። ከዛን ደግሞ ዳርሲን ፓውደር ወይ ቀረፋ ፓውደር አለኝ፣ ቀረፋ ፓውደር እናደርጋለን። ቀረፋውን እንደፈለጋችሁ አድርጉት፣ የሚወዱ ከሆነ ማብዛት ማሳነስ ይቻላል፣ እንደ ሰዎቻችሁ ማለት ነው። በመቀጠል ስኳር እና የተጠቀምኩትኝ እንትን ነው በጣም የተፈጨ አይደለም ግን ደቃቅ ነው። ስኳሩ ማለት ነው። ስኳር ብራውን ስኳር ካላችሁ አሪፍ ነው። ከነጩ ብራውኑ አሪፍ ነው፣ ካለ ማለት ነው። ከሌለም ደግሞ ልክ እንደዚህ እንደኔ ነጩ ናድጋችሁ ታቀላቀሉ ታላችሁ ው እንደዚህ ቀቀላቀል ነው። በኋላ እኔ ማሞቃለሁ ብዬ በጣም ቀለጠ ቅቤው። ትንሽ ነበር ሞቅ ማድረግ የፈለግኩኝና ሌላ ስራ ይዤ ቀለጠብኝ። ባይቀልጥ አሪፍ ነው፣ እንደዚህ በወፍራሙ ቢሆን እንደዚህ ካዳረስም በኋላ እንደዚህ እንጠቀልለዋለን ማለት ነው። ያኑ ሁሉንም ቦታ ያዝ ያደረስኩኝ ከዛ እየጠቀለልኩ ነው አሁን ማለት ነው። በደንብ ጠበቅ አርጋችሁ ተቅሉት እንዳይፈታባችሁ ማለት ነው። በኋላ ስንቆራሩት ጠበቅ አርገን መጠቅለል ነው። አያችሁት? እንደዚህ ጠቅያዋለሁ። ጫፉና ጫፉን ቆርጠውና

እኔ ግን እንብ ያለ መጨረሻ ላይ ላልቶና ግማሹን በክር ግማሹን በቢላ ነው የቆራረጥኩት ማለት ነው። ያው እንደምታዩት እንደዚህ አድርጌ በስኒ ያ ላይ ደርድሬዋለሁ። ከዚያ ደግሞ ለአንድ ለአምስት ለአስር ደቂቃ ሸፈን አድርገን እናስቀምጥና ኮፍ ሲል አያችሁት። አሁን ከተትኩት ወደ ኦብን አያችሁት። አሁን ኮፍ ብሏል። እንደነበረበት አልነበር። አሁን ወደ ላይ ተነስተዋል። አሁን ይኸው እዚህ ጋር በሰለ ማለት ነው። ከዛ ነስትላሃል ወይም ደግሞ ሀሌን ሙካሰል የሚባለውን እሱን ከላይ እንፈሳለን እንደ ሰዎቻችን ነው። መስተላይት የሚፈልግ ነስተላ ወይ ደግሞ ሽራ የሚፈልግም ካለ ሽራ ማድረግ ይቻላል ማለት ነው። እኔ ሰዎች ነስተላ ላይ በጣም ስኳር ነገር በጣም ይወዳሉና ለዛ ነው በጣም አሁን ይሄ በዝቶበታል። ሲታይ ራሱ በጣም በዝቷል። ግን ያው ስለሚወዱ ነው ለምን ላይ ያው ታዛ ይነኝ ስኳር ካነሰ ስኳር የለውም ምናምን ስለሚባል ነው እንደዚህ ያበዛሁት። እንደውም ይሄ ትንሽ ነው ለመታየት እንደዚህ ያደርጉት አላቸው።